አረ፣ እኔ ካሜራውን አስቀምጮ ነው የምሄደው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ ልኝ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ልኝ አለው ማለት ነው። ፈጣሪ የተመሰገን ይሁን። ሄሉዬ እና ቢኒ አንድ ላይ ሆኖ መጡልን ማለት ነው። በጣም ደስ ይላል እውነት፣ ሰው ልጅ እንደዚህ አንድ ላይ ሆኖ ሰላም ሆኖ ፍቅር ሆኖ ሲኖር ደስ ይላል ማለት ነው። በጣም ነው ደስ የሚጥለው። እውነት ይሄ እንደዚህ እናንተ እንደዚህ የሚትሆኑበት ቀን ነበረ እኔ የናፈቀኝ ማለት ነው። እውነት ለመናገር እንደዚህ ሆናችሁ ስለመጣችሁ በጣም ደስ ብሎኛል፣ በጣም ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ሁል ጊዜ እንደዚህ ሽብርቅ ድምቅ ብላችሁ በሰላም በፍቅር እንዴት መጡልን ነው የምንፈልገው እኛ እውነት ለመናገር በጣም ነው ደስ ያለኝ እኔ። ናፍቆኝ ነበር የእናንተ የጨዋታ ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ነው ደስ የሚሉት ማለት ነው። ቢኒ ራሱ የዛሬ ፈገግታ የተለየ ነው። እንደዛ ስንት ቀን ሙሉ ቤቱን ግንባሩን እየቋጠረ የሚያመጣውን ትናንትና ፍክት አድርጎ መጥቷል። እንግዲህ በጣም ደስ ይላል፣ እውነት ለመናገር ፈጣሪ ፍቅራችሁን ያብዛላችሁ። በጣም ደስ ይላል፣ እውነት ለመናገር የሰው ልጅ እንዲህ ሲሆን ነው በቃ የሚያምርበት። ሺህ ዓመት እንኖርም እስካለን ጊዜ ድረስ እንደዚህ ሰላም ፍቅር ነው ስንኖር፣ በጣም ደስ ይላል ማለት ነው። ወይኔ በጣም ነው ደስ ያለኝ፣ እውነት ለመናገር እግዚአብሔር ይመስገን ስለ ሁሉም ነገር ሰላማችሁ ይብዛ፣ ፈጣሪ ፍቅራችሁን ያብዛላችሁ። መሀላችሁን ሰው አታስገቡ እናንተ። መሀላችሁ ሰው ሲገባ ነው ችግር። መቼም በዚህ ዘመን ሰው ስንዋደድ ስንፋቀር ስለማይወድ ፈጣሪ ፍቅራችሁን ይጠብቅላችሁ። እንግዲህ ፈጣሪ ወደ መልካም ነገር ይምራ ይምራችሁ፣ መጨረሻችሁን ያሳምርላችሁ። በጣም ነው ደስ የምትሉት እውነትን እንደውም ብዬ ምክራችሁ እግዚአብሔር ይመስገን ስለ ሁሉም ነገር፣ እንደዚህ በሳቅ በደስታ ስለመጣችሁልኝ በጣም ደስ ያለኝ። ፈጣሪ ይመስገን ስለ ሁሉም ነገር፣ እግዚአብሔር የተመሰገነ። ሰላማችሁ ይብዛልኝ፣ ፈጣሪ ፍቅራችሁን ያብዛላችሁ። ፍቅር ነው ዋና ለሰው ልጅ ከምንም በላይ ማለት ነው። እግዚአብሔር ይመስገን። እንኳን በሰላም መጣችሁልን። እንግዲህ ቢኒ ሊይ ከአዲስ አበባ ውጭ ወጣ አድርጌ ላስናናሽና በዛው ተንበርክኬ ቀለበት ላድርግልሽ እያላት ነው። እሷም እሺ ቢላ ተስማምታለች ማለት ነው። እንግዲህ ሰሞኑን በአዲስ ቪዲዮ በአዲስ ነገር የሚያምር ቦታ ነው የሚመስልሽ ብላታል። እሷም እሺ ብላለች ማለት ነው። እንግዲህ የሚመጣበትን ቀን ሰፍ ብለን መጠበቅ ነው ማለት ነው። በቃ የሰው ልጅ እንደዚህ በፍቅር በሰላም ተሳስቦ ተከባብሮ ሲኖር ነው ደስ የሚለው። እንግዲህ ሁሉም ነገር ቀንና ሰዓት አለው፣ ፈጣሪ የሚያደርግበት ማለት ነው። በጣም ደስ ይላል። እውነት ለመናገር እግዚአብሔር ይመስገን ስለሁሉም ሁሉም ነገር። ለፈጣሪ የሚሳነው ነገር የለምና እግዚአብሔር ይመስገን። እንደዚህ ስለመጣችሁልኝ በጣም ነው ደስ ያለኝ። ለፈጣሪ የሚሳነው ነገር የለም። በጣም ደስ ይላል። ፈጣሪ ፍቅራችሁን ያብዛላችሁ። እንግዲህ ከፈጣሪ ጋር የሚዲያ ችግሮች እየተፈቱ ነው። ሚዲያ ላይ ብዙ እየተጣሉ እየተፋጩ ሰዎች ነበሩ። እንግዲህ ተመስገን ነው። እየታረቁ ነው ማለት ነው። ያታረቁም አሉ። እነሱም ፈጣሪ ተጨምሮበት ያስታርቃቸው ማለት ነው። በጣም ደስ ይላል። የሰው ልጅ መጣላት መራራቅ እንትን አይልም ማለት ነው። አይበጅም። አንድ ላይ ሆነን ችግር አጭፈተን ከምንወደው ከምናከብረው ጋር ብንሆን ይሻላል። ሙጭጭ ብለን ነገር ላይም ፍጥጥ ብለን አንዱን ይዘን አንዱ ወይ አንዱ ሰው ተሳስቷል ብለን ችግር ላይ ሙጭጭ ማለት ትተን እንግዲህ መቼም ሰው ይሳሳታል ማለት ነው። ሰው መሳሳት የማይቀር ነው። ይቅርታ ብለን በሰላም አብረን ብንኖር ነው የሚያዋጣን ማለት ነው። ነገር ይዘን ሙጩጭ ማለት ምንም ትርጉም የለው፣ ምንም አይሰራልንም ማለት ነው። ከራስ ምታት ውጪ ከጸጸት ውጪ ምንም የሚያደርግልን ነገር የለም ማለት ነው። ስለዚህ ሰው የበደሉንን ሰዎች ይቅር ብለን የጠፉንም ይቅር ብለን በሰላም ብንኖር ጥሩ ነው ብዬ ነው ማስበው። ኔ በበኩሌ እንግዲህ ሁሉም ሰው የተለያዩ ሀሳብ አለው ማለት ነው። እንግዲህ አንድ ሰው አጠፍቷል ብለን እሱ ላይ ውጭ ብለን በቃ አመቱ ሙሉ እሱን ከምናወራ ያጠፋውን ሰው ይቅር ብለን ተሳስበን ተከባብረን መኖር ሲገባን፣ እንግዲህ ሰው ማጥፋቱ አይቀርም። ሰው የማያጠፋ ሰው የለም። ስለዚህ መቼም ሰው ማጥፋቱ አይቀርም። ጥፋቱን አውቆ ይቅርታ እስከጠየቀ ድረስ ይቅር ተባብለው አብሮ መቀጠል ነው እንጂ አንዱን ጥላቻ አንዱ ውስጥ ተይዞ አመት ሙሉ ማውራት ምንም ትርጉም የለውም ማለት ነው። እና ውድ ቤተሰቦች የሰብስክራይብ፣ ላይክ በማደረክ እያበረታቱኝ ማለት ነው። መልካም እና ለራስ ነው ሰላማችሁ ይብዛል፣ ፈጣሪ ያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ነው ለሰው ልጅ፣ ሰላም እና ጤና ካለ ሁሉም ነገር አለ ማለት ነው። እኔ ቢኒ ለየብቻ ሄዱ ለየብቻ እንደዛ ፊታቸውን አኮሳጣ ትሮ ፊታቸውን ከስክስ አድርጎ ሲመጡ በጣም ነበረ የሚጨንቀው ማለት ነው። አንድ ላይ ሲሆኑ የው ፍክት ብለው ድምቅ ብለው መጡልን ማለት ነው። ሰላማችን ሲብዛ እንደው በጣም ነው ደስ የሚለው ማለት ነው። ለነመናገር ፈጣሪ የተመሰገነ ይሁን። ከሁሉም በላይ ከሁሉም አስበልጠን ከሁሉም አስቀድመን ፈጣሪ ማመስገን ይጠበቅብናል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። የዛሬ ቆይታ ይህንን ይመስል ነበር። ውድ ቤተሰቦች አብራችሁ ስለ ቆያችሁ ከልብ አመሰግናለሁ። ክበሩልኝ። ፈጣሪ ሀገራችን ሰላም ያድርግልን። እኛንም በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ለሰው ልጅ ሰላም፣ ፍቅር ካለ ሁሉም ነገር አለ ማለት ነው። ሀገራችንም ሰላም ያድርግልን፣ ቤተሰቦቻችን ሰላም ያድርግልን። ፈጣሪ ከሁሉም የሚበልጥ ሰላም ነው ለሰው ልጅ። ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። ሰብስክራይብ ላይክ ሼር በማድረግ አበረታቱን። መልካምነት ለራሱ ነው ማለት ነው። ሰላማችሁ ይብዛልን በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻልቆዩልን እንግዲህ ቢኒና እና ሄሎዬ በአዲስ ቪዲዮ እስኪመጡልን በጉጉት ነው የምንጠብቃቸው ማለት ነው። አብራችሁ ስለቆያቸው ከልብ አመሰግናለሁ። ክብር በሉልኝ። ውድ ቤተሰቦች ሰላማችሁ ይብዛል። ሰላም ለሀገራችን፣ ፍቅር ለወገናችን። ፈጣሪ ለሰው ልጅ በሙሉ ሰላምና እና ፍቅርን ያድለው። ከፍቅር ከሰላም የሚበልጥ ነገር የለም። የሰው ልጅ ሰላም እና ፍቅር ሲኖር ነው ውስጡ ደስተኛ ሆኖ መኖር የሚችለው ማለት ነው። ተከባብሮ በፍቅር ተሳስቦ አንተ ትብስ፣ አንቺ ትብስ ተብሎ አንድ ላይ ተከባብሮ ተሳስቦ ሲኖር ነው መኖርም የሚያጓጓን ደስ የሚለን ማለት ነው። መቼም ሰው ተጣልቶ ተቆራርፎ በሰላም አይኖርም ማለት ነው። በቃ ለሰው ባና ዋራም በውስጣችን ብዙ ነገር አለ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ፈጣሪ ይቅር ባይ ልብ ይስጠን። የጸጸት ልብ ይስጠን። ፈጣሪ ለሰዎች ይቅር የሚል የምል ልብ ይስጠን። ፈጣሪ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ክበሩልኝ፣ ውድ ቤተሰቦቼ፣ ሰላማችሁ ይብዛላችሁ። ፈጣሪ ባላችሁበት ቦታ በጣም አመሰግናለሁ። አብራችሁ ስለቆያችሁ በቀጣይ በአዲስ ቪዲዮ፣ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። አመሰግናለሁ።